አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦ ነው እንግዲህ አንድ ኮሜንት በጣም የልቤ ኮሜንት ነው ግን እንደዚህ ነገር አያደረግም ለምን እንደሆነ ታውቃላችሁ። ቪዲዮ አቤላ ማለት አስመሳይ ወይም በሱ ቤት ወይም ደግሞ በአብርሽ ቤት ይመጣል እሱ ምን ሲል ይሄንን ነገር ይፋ ስለተደረገባቸው ከዚህ በፊት የሆነ ቪዲዮ ከነ ጽጌ ጋር ሲሰሩ ስለወጣባቸው አቤላ መቶ ቪዲዮ ላይ ምን እንዳለ ትዝ ይላቸዋል። እቤት ደብሮት ነበረ፣ ቁጭ ብሎ ነበረ፣ በግድ ነው እኔ የወሰድኩት አለ። እንዲሁም ሲጨፍሩ ማለት ነው ቪዲዮ ወጥቶባቸው፣ ዛሬም ደግሞ ደብሮት ነበረ፣ በሌሊት ወደ ቡታጀራ ሄድን፣ ከዛ ማሳለፍን እኔ ነኝ እንዲጨፍር ያረኩት፣ እንደዚህ ያረኩት ብሎ አፉን በጨዋሽቶ ይመጣል አያፍርም ማናቸውም፣ አብርሽም ይሁን አቤላም ይሁን ብሩክም ይሁን አያፍሩም ይመጣሉ ማለት ነው። ለዚህ እኔ እንጃ። አው እንዳለችም ደግሞ ወይም ዛሬ በጣም ተጎድቻለሁ፣ ሩትን አጥቼ መኖር አልፈልግም ብሎ ገመድም ይዞ ሊመጣ ይችላል፣ አይታወቅም። ምክንያቱም እኛን ለማሳመን ነው እሱ ጉድጓድ የሚቆፍረው ማለት ነው። ግን ቢቆፍርም አይሰካለትም። እኔ እንጃ ከአሁን ወዲህ አብርሽን የሚያምን አለ ብዬ አላምንም። ይሄንን ጉዳይ ተወው። ይሄንን ሁሉ ትላንትና ታሞ ይሄንን ሁሉ ሲጨፍር እኔ እንጃ ሰው ነው ብዬ አልቆጥርም። አብርሽ አሁን ትክክለኛ እውነት ነገር፣ ሀቀኛ ነገር አለው ብላችሁ የምትሉ ሰዎች ካላችሁ እውነት ነው ብላችሁ አይምራችሁ፣ አይሰራም። አይምሮ የማይሰራ ሰው ነው አብርሽ። የፈለገ ነገር ቢሆን ቢያለቅስ፣ ገመድ ይዞ ቢመጣ እኔ የሚቀበለው ሰው አለ ብዬ አላምነ። እና ሲቀጥል ደግሞ አንድ ኮሜንት ምን አለች የአብርሽና የሄርሜላትን ቀለበትን እንጠብቃለን። መቼም አያደርገውም ቢያደረገውማ ደስ ይለኝ ነበረ። ምክንያቱም አብርሽ የወንድ አቋም የለውማ፣ በወንድነቱ አይጸናማ፣ እንደ ወንድ ሱሪ ያስርማ። እንደዛማ ቢሆን በምን እድል እውነት በጣም እሱም ተገላግሏል፣ ልጅቷም ተገላግሏለች። የሚዲያውም ሰው የሚባላ ሰው ገላግሎት ነበር። ግን እንደዚህ አይነት ልብ የለውም። የትኛው ልብ? አይ ወይም ደግሞ በጀማ ሆናችሁ እናንተ በእናንተ ስለሚሰማ በኦዲንስ ስለሚሄድ በጀማ ሆናችሁ ቀለበት ከላሰርክላት በሉት፣ ብር ደግሞ ሰብስቡለት ከዛ ቀለበት ገዝታችሁ ስጡት እንጂ እንደዚህ እንደ ወንድ የሚወሰንበት ነገር የለም። ደግሞ እሱ እሱ ሩታን ሊለቅ፣ እንዴት አድርጎ ሩታን ሊለቃት ባካችሁ? በምን መንገድ ነው ሩታን ሊለቃት ንገሩኝ ማለት ነው። ሞር እውነተኛ ነገር ቢጣሉ ይሄን ነገር ስራ ባይራሱ ትክክለኛ ህይወታቸው ቢወር ሩታን መቀላሉ አይለቃትም። ደንገራችሁና፣ በማን ይበላል፣ በማን ሊፈምስ፣ ሌላ ስራ የለውም። የሩታን አምጥቶ ሚዲያ ላይ ካላስረገጠ የሩታን ስም ካላነሳ የሩታን የሆነ ነገር ካላለ እንዴት አርጎ እይታ ይኖረዋል? በምን ይነግዳል እንዴ? እናንተ አቤላን እስቲ እዩት። አቤላ እኮ እሷ ሄርሜላ ብር ስለምሰጠው አብር ስለሚያበላው፣ ስለሚጋብዘው፣ የቤት ኪራይ ስለማይከፍል ስንት ነገር ነው የሚዋሻው እናንተም ቢሆን ዛሬ መዳማችሁ ተነስታ፣ ከመሬት ተነስታ አንድ ሺህ ብር እሰጣችኋለሁ የሆነ ነገር አርጉ ብትላችሁ ታረጋላችሁ። አብርሽ ደግሞ እውነቴ ነው የምላችሁ፣ ሞ ሩታንም ባያፈቅራትም ባይወዳትም ያንገላታታል እንጂ በህይወት ይጫወትባታል እንጂ፣ እንዲህ አምኖ በቀላሉ ሩታን ፈቶ ሄርሜላትን ሊያገባ የሞተ ዘመድ የለሽም አንቺ እንዴ። አረ፣ የሞተ ዘመድ ካለሽ አስታውሺ። መቼም አያረገውም። ምክንያቱም እሱ ብር ወዳጅና ዶላር ወዳጅ ነው። ብር ይወዳል ከሁሉም ነገር ማለት ነው። ለክብሩ አይጨነቅም። ለእናቱ አይጨነቅም። ለአባቱ አይጨነቅም ለሚመጣው ለሚወለደው ልጅ አይጨነቅም። ትላንትና ሩታን ሲለምናት የነበረ ሲለማማጣት የነበረ ከሀገር ሲያወጣት ያን ሁሉ የሚሆንላት እግሯ ላይ የሚለጠፍ የነበረው ብር ስለምታመጣለት በወዲን ስደንዝ ስለምትወደድ ፍቅር ስለነበረች በጣም አሁን ግን እሱ የተለያየ ነገር እያመጣ እሷ አውቆ ማለት ነው፣ ጸባይ ዋን እያወቀ ልኩስ ያረጋትና እሷ በነካትን በቃ እንደ እሱ አስመሳይ አይደለችም፣ ምሮታ በነገራችን ላይ ማለት ነው። ግልጽ ነገር ነው የምትናገረው። የምትማታም ከሆነ ትማታለች፣ የምትሳደብም ከሆነ ትሳደባለች። አብርሽ ግን እንደዛ አይደለም። ራሱን እየጠበቀ ነው የሚሰራው፣ ቪዲዮ ሲሰራው ማለት ነው። እስቲ ተመልከቱት። ሩታ የሆነ የምትናደድ የሆነ ነገር ያለበት ቦታ ራሱ ማለት ነው እንደ ክብሪት ይጭራትና ማለት ነው። እሷ ደግሞ የዋህ ስለሆነች መደበቅ ስለማትችል እሱንም በምትናገረው አክል ትናገረዋለች፣ በምትለውም አክል ትለዋለች። ይህን ሁሉ ምንድነው? ነው እሱ የሚያመጣው ነገር ነው ማለት ነው። ምክንያቱም ስለሚያናዳት እልህ ውስጥ ስለሚያስገባት ማለት ነው። እና እንዴት አድርጎ ነው ሩታና አብርሽ የሚለያት? አነ በእናትሽ እዛ አይደሽ ጣራ ላይ የወጣሽ ሰክስ ኪልኝ ገባሽ? እንደውም ጎበዝ ነበራችሁ እናንተ ማለት ነው። ይሄንን አግባት ከምትሉ ውስጥ ቂጧን የምትሸፍንበት እንኳን አዋታችሁ ሱሪ ግዙላት ማለት ነው። ብልግና ነው። አንድ ሴት ባለትዳር ወንድ ቤት እንደዚህ የወረደ ልብስ ለብሳ አትሄድም። በዛ ላይ ሶስት ልጆች ሶስት ወንድ ልጆች ከአንዳንድ ቦታ አሉ ቆመዋል፣ ማለት ነው። አቤላ ራሱ ሸፍቶባታል ማለት ነው። እውነቴ ነው ምላችሁ፣ ይሄን ነው የእናንተ ወንድሞ ማለት ነው። ጨርሱ ነገሮኝ አትበሉኝ። አው ችግር የለውም ነግም ማለት ነው። ሄርሜላ አብርሽን ብታገባው በላዩ ላይ ደግሞ አቤላን ትደርብበታለች። ለምን ብትኖር፣ የወንድ ጥማት ነዋ ያለባት ሴቱ። ያ ወንድ ነው እምታማልለው እንጂ አንድ ሴት ከአንድም ሁለቴ ከአብርሽ ህይወት ወጥቻለሁ ብላ ሩታን ለመምሰል መቼም አትሞክርም። መቼም እውነቴ ነው ምላችሁ አብርሽ ሞቶ እንኳን ገና በእናቱ ተፈጥሮ ቢወጣ ሩታን የመሰለች እንቁ ልጅ አያገኝም። ሩታ ማለት በጣም እንቁ፣ ጀግና፣ አስታዋይ፣ አነጋገሯ የሚጣፍጥ አስተሳሰቧ በቃ እኔ እንጃ እንደ ሩታ ሚስማርት የሆነ ልጅ መቼም አያገኝም ማለት ነው። መቼም ለአሁኑ ግን ይጨፍር ይዝለል መስሎታል እኛም ላይ ይጫወት። ነገር ግን በእሱም በህይወቱ የሆነ ነገር የምጫወትበትና የሚጸጸተው ቀን እንደሚመጣ ባብርሽ እኔ አልጠራጠርም። እውነቴ ነው ሙላችሁ። ዛሬም ሌላ ነገር ይዞ ይመጣል አይኑን አሽቶ ሳያፈር ማለት ነው። ምንም ሼም ሳይዘው ማለት ነው። እኔ እውነቴ ነው ሙላችሁ። እኔ እንደ አብርሽ በሆን ውይ፣ እኔ ሞቼ ተገኝቻለሁ። ሌላ ቢቀር እንኳን አማቾቼ ምን ይላሉ አይልም። የሩታ ቤተሰቦች ምን ይሉኛል እንኳን እኮ አይልም። ቪዲዮ ሲሰራ እንኳን ብር ሲያመጣ እንኳን ማለት ነው። ቢያንስ እንኳን የሩታን እናት አንድም ቀን ቢሆን ተዋውቀዋል እጃቸውን ስመዋል ማለት ነው። ጉልበታቸውን ስመዋል። እቺ ሴትዮ ምን ይሉኛል የሩታ ቤተሰቦች እንኳን ምን ይሉኛል ብሎ አይልም። እና ሼም የሌለው ወንድ እዩልኝ ስሙልኝ ለሚል ወንድ የትኛው ነው ሄር ሚላትን ቢያገባና ሩታ ቢቀርባት ምኑ ነው የሚጎልባት? የትኛው ነገር ነው የሚጎልባት? እንደውም እኮ ግልግል ነው። ሰላሟን ታገኛለች፣ ፍቅርን ታገኛለች። በራሷ ወጥታ ትሰራለች። ከአብርሽ ጋር በመሆን እኮ ሩታ በብዙ ነገር አግደዋል አግዷታል እሱ ማለት ነው ምክንያቱም ከአሁን ወዲህ እኔ መናገር ወደ ኋላ አልልም ማለት ነው። ለምን እሱም ለእኛ ክብር አልሰጠንም፣ ስለምንወደው ስለምናደንቀው የምናውቀው ሁሉ ወደ ኋላ ነበረ የምንልለት። ነገር ግን ከአሁን ወዲህ ክብር ያልሰጠ ሰው ክብር መስጠት አያስፈልግም። በመጣላችሁ ባገኛችሁ ነገር መዘልዘልና ማውራት ነው ያለባችሁ። ለእንደዚህ አይነት ሰው ክብር አያስፈልገውም። ለአብርሻውን ክብር አያስፈልገውም። እውነቴ ነው ሙላችሁ ድሮም ትጠሉኝ ያላችሁ አሁንም ደግሞ ብትጠሉኝ ምንም መስሎ አይታየኝም። ምክንያቱም በሚሰራና አንጻር ነው የምናገረው። ክብር ሲሄድ ማነካው ማብሮች ማለት ነው። የትኛው ክብር ነው ለሩታ ሲሰጣት ማለት ነው? በየትኛው በኩል ሲያዝናናት ነው? እንደውም ከነ ቤተሰቦችም ማለት ነው ከውሸት ትርቃለች። በጣም እንደ በፊት የነበረችበት ማንነቷ ትመጣለች። ሩታ እኮ የሚዲያ ሰው አይደለችም። ገባችሁ? ሚዲያን ዩቱብን ምን አይነት አጠቃቀም አትችልም። ማን ነው ያስለመዳት? አብርሽ ራሱ እኮ ነው ያስለመዳት። ከአብረሽ ጋር ነው የለመደችው እንጂ ለብቻዋ አይደለችም። ለብቻዋ ብትለምድ እንደዚህ አይደለም። ሩታዬ በጣም ጨዋ ልጅ ናት። በጣም ከምን መላይ ጨዋ ቤተሰብ ያሳደጋት ነው። ቤተሰቦቿ እንኳን ወጥተው በድራማ ይቀላቀሉ ማለት ነው ትልልቆ ሰዎች እየዋሹ እየወጡ ልጅን አስታርቃለሁ ልጅ ይመጣል ስንት ነገር እናውራ እንዴ! እና ምኑ ሲቀርባት ነው ያግባት ያርግላችሁ እንደው ማለት ነው። አግብቷት ራሱ ብናይ ሰርግ ለሰርግ ብር እናወጣለን። እውነት ሄርሚላትና አብርሽ ከተጋቡ ሩታን በሰላም መንገድ ከፈጣት እውነቴ ነው የምላችሁ፣ ድል ያለ ሰርግ እንደግስለታለን። ለአብርሽ ማለት ነው። አብርሽ እኮ ብር በጣም ነው የሚወደው ልንገራችሁ። ለሩታ ለክብሩ አይጨነቅም። ለሚስትነቱን አይጨነቅም። አብርሽ በጣም የገንዘብ ሰው ነው። ገንዘብ የሚያታልለው እና በገንዘብ የሚኖር ሰው ነው እንጂ ለሴት ልጅ ክብሩን አያስጨንቀውም። ለእናቱ ሞራ አይጨነቅም። ለእናቱ የሚጨነቅ ወንድ ለእናቱ የሚያስብን ወንድ ሴት ልጅ በደንብ አርጎ ይንከባከባል፣ በደንብ አርጎ ይይዛል ማለት ነው። ትዳሩን ይዛል፣ ቤቱን ይዛል። አብሽ ሴቱ ጋ ነው እናንተ፣ ትክክለኛ ነገር ይዞ የሚጓዘው ማለት ነው። ከትዳር ትዳርን አያከብርም፣ ሴት ልጅ አያክብርም፣ ማንነቱን አያከብርም። ውሸት ምንድን ነው ብሎ አስቦ አዝብሮ አያይም። በቃ እንደፈለገ መስራት፣ እንደፈለገ መብላት፣ እንደፈለገ መውጣት፣ እንደፈለገ መዝለል ማለት ነው። ከእንደዚህ አይነት ነገር ደግሞ አላህ ይጠብቀን። እኛ ሰው የተባልነው ለምንድን ነው? እሺ ከእንስሳ ከሰው ተለይተን እኛን የተለየነበት መንገድ ምንድን ነው? ምክንያቱም ሰው ስንባል ስነምናስብ ምን ይጠቅመኛል፣ ምን ይጎዳኛል፣ ይህንን ነገር መጥፎ ነው ወይም ጥሩ ነው እንድንባል አይደለም እንዴ ሰው ነው የተባለው ማለት ነው። አብረሽ ግን ያንን ነገር አያስበውም፣ ያንን ነገር አስታውሎ አያየውም። በቃ እሱ ምን ችግር አለ ለጊዜው ከተገኘ ለጊዜው ከተበላ ኦዲንስ ሚስቴ ልጄ ምን አገባኝ እኔ፣ የራሳቸው ጉዳይ እኮ ነው የሚኖረው ብሎ ነው የሚኖረው። እና ነጌ ከእንደዚህ አይነት ሰው አንድ ሴት ትዳሬን ቤቴን ብላ የምትፈልግ የምትጨነቅ ሴት እሱ ደግሞ ሴትን የሚያንዘልል ወንድ